የወጣቷ ድንገተኛ ሞት አነጋጋሪ ሆኗል። የአሟሟቷ ጉዳይ ደግሞ አጠያያቂ፣ አጨቃጫቂና ብዙ አይነት ወሬዎችን ያስተናገደ ሆኗል። ወሬዎቹ ግን ከወሬነት ባሻገር እርግጥ ያለ አሳማኝ መረጃን የያዙም አይደሉም። ከዚህም ባሻገር ግን የአንዷለም ጎሳ ማኔጀር የተናገረውን መረጃ ልንነግራችሁ ወደናል። ማኔጀሩ ምን ብሎ ይሆን? ሰላም እንደምን አላችሁ? የተወደዳችሁ ጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾቹ የሚያደርስ ሚዲያችን ነውና ሰብስክራይብ እንድታደርጉን እንጠይቃችኋለን። የድምጻዊ አንዷለም ጎሳ ማኔጀር ከወጣቷ አሟሟት ጋር በተገናኘ የተናገረውን መረጃ ይዘን መተናል። ወደ መረጃውን እንሻገራለን። የባንክ ብድር አማራጭ ያለው እስከ ሀያ ዓመት ድረስ መክፈል የሚችሉት አዲስ የመኖሪያ ቤት ይዘመተናል። እጅግ ቅንጡና ዘመናዊነትን የተላበሰውን ዲ ብሎክን ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። የጠዋት ፀሐይና ውብ የሆነውን የከተማችንን እይታ ከቤት ሆኖ ማየት የሚያስችል አዲስ እየተሰራ ባለው በኮሪደር ልማት እያሸበረቀች ባለችው አዲስ ይቷለቡ ላይ በተንጣለለው መንደራችን ከባለ 1 እስከ ባለ 4 መኝታ አማራጮችን በ8% ቅድመ ክፍያ ብቻ የግሎ ማድረግ ይችላሉ። ለመኖሪያም ይሁን ለኢንቨስትመንት አዋጭ ሆነ። ይፈልጉ ማስረፋ መሸጥ የሚችሉት ውብና ዘመናዊ መንደርን ይቀላቀሉ። እነዚህም ቤቶች በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ለበለጠ መረጃ ታች ባለው ስልክ ይደውሉልን። የአንዷለም ጎሳ ጋር የሆነችውን የቀነኒ አዱኛን ድንገተኛ ሞት በሚመለከት ወጣት ይሞት የሚለን ኃይለ መስቀል ጸጋ ነው። አሁን አሁን በጣም ጥሩ ህይወት ይኖራል የምትሉትን ሰው ቀርባችሁ ስሙትና ተመልከቱት። ሳቁ ደስታው በሙሉ የእናንተን ደስታ ተመስገን የሚያስብል ሆኖ ታገኙታላችሁ። እንበላለን አንጠግብም፣ እንጠጣለን አንረካም፣ እንስቃለን ደስታ ግን የለንም። የተመቻቸ ህይወት አለው የምትሉት ሰውና በስቃይ የሚኖር የምትሉትን ሰው ደስታና ህይወት መመዘንም አትችሉም። የአንድ ሰው ጉዳይ አይደለም የምነግራችሁ፣ ሁላችሁም መቼም ትረዱታላችሁ። ሳቃችን የደስታ ውዝ የሌለው ድርቅ ያለ ነው። ተስፋችን የኮሰመ ሰላላም ሆኖ ይታያል። እምነታችን ባሸዋ ላይ የተዘራ ቤት ነው። ብቻ ወጣት አይሙት፣ እውነቴን፣ ወጣት አይሙት። የምር ይምር እህታችን ነፍስ ይማርልን። የኃይለ መስቀል ጸጋ ጽሑፍ ነው። እውነትም ወጣት አይሙት። እች ወጣት ሞዴል ቀነኔ አዱኛ በዚህ በለጋ እድሜዋ በአጭር መቀጨቷ ለሷ ቤተሰቦችና የቅርብ ሰዎች ልብን ከመስበሩም ባሻገር ለብዙ ወጣቶች ድንጋጤን የሚፈጥር ክፉ አጋጣሚ ነው። የድምፃዊ አንዱ ዓለም ጎሳ ማኔጀር የሆነው ሌሊሳ ኢንድሪስ የቀነኒን ሞት አስመልክቶ ያስተላለፈውን መረጃ አስከትለን እነግራችኋለን። ቀነኒ ከማለፏ በፊት እቅዳችን ብዙ ነበር፣ ከፋሲካ በኋላ የአያንቱ አልበም ኮንሰርት ለማዘጋጀት አንዱ ዓለም ጋር ተነጋግረን ከሥራ አጋሮቻችን ጋር ተወያይተን ነበር ሲል ይናገራል። የአንዱ ዓለምና አብረውት የሚሰሩ ሰዎች ስኬት ከፍ እያለ መምጣቱን በሚያመላክት መልኩ ስኬታችን በእንዲህ አይነት ነገር መስመሩ ይቀየራል ብዬ አስቤ አላውቅም። ይህ የሐዘን መርዶ ብቻ አይደለም ልቤ እጅጉን ተሰብሯል የምለው የመሆኖ ነው የጠፋብኝ። እያለም ሐዘኑን አክሎ ያብራራል። የአንዷለም ማኔጀር ከመሆኑም አልፎም በቅርብ የሚያውቀው ሰው እንደመሆኑ ከቀነኒ ጋር የጠበቀ መልካም ወዳጅነት እንዳላቸው የሚታወቀው ሌልሳም ይቀጥልናም ሞተሻል ብዬ መቀበል እጅጉን ከብዶኛል ድምፅሽ ጆሮዬ ላይ ያቃጭላል። አልሞትሽም እንዳልል የማምናቸው ሰዎች ሁሉም ሞትሽን እየነገሩኝ ነው። የማኔጀሩ ሐሳብም አስከትሎ ወደ አንዷለም ጉዳይ ይዞርናም ወንድሜ አንዷለም ከምን ጊዜውም በላይ መጽናናትን መኝልሃለሁ። እሷን እንዴት እንደምትወዳት እንደምትኮራባት ማውቃለሁ። እንደሷ አይነት ሰውም በአጠገብህ ማጣት እጅጉን ከባድ ነው። የከባድ ጊዜ በጥንካሬ እንድታልፈው ፈጣሪ ጥንካሬውን አብዝቶ ይስጥህ። እህቴ ነፍስሽ በሰላም ተረፍ ለወዳጅ ዘመዶችሽ ሁሉ መጽናናትን እመኛለሁ ሲል መልእክቱን ያጠናቅቃል የድምፃዊ አንዷለም ጎሳ ማኔጀር ሌሊሳ ኢንድሪስ ከተናገራቸው ንግግሮች መረዳት የምንችላቸው ነጥቦች አሉ ቀነኒ ከማለፏ በፊት ደስተኞች እንደነበሩ በርካታ የሥራ ዕቅዶች እንደነበራቸው ከፍ እያለ የመጣውን ስኬታቸውን ለማጣጣም ሂደት ላይ እንደነበሩ መገንዘብ ይቻላል ቀነኒ አዱኛ ሞዴል ስትሆን ከቅርብ ጊዜ ወዲህ የአንዷለም ጎሳ የፍቅር አጋር መሆኗን የሚያመላክቱ ፎቶዎች በስፋት ሲዘዋወሩ ሰነባብተዋል። ድምፃዊውም ቢሆን ከሷ ጋር ያለውን ግንኙነት ይፋ ማድረጉም አይዘነጋም። ከዚህም ባለፈም ቀነኒ ልዩ ልዩ ፕሮግራሞችና መድረኮች ላይ አብራው የታየችባቸውን ያሳለፏቸውን ጊዜያትም በቲክቶክ በኩል በምታጋራቸው ቪዲዮዎች ለመገንዘብ ይቻላል። በተጨማሪም የሚያምሩ ልብሶችን ለብሰውና ዘንጠው እየቦረቁና እየተደሰቱም በአብሮነት የሚያጋሯቸው ፎቶዎችም በግንኙነታቸው የነበራቸውን ደስታም የሚያመላክቱ ነበሩም። እነዚህ ሁለት ጥንዶች ታዲያም በአንድ ቤት በአንድ ጎጆ ውስጥ እየኖሩ እንደነበረም የተለያዩ ምንጮች ይጠቁማሉ። አሁን ታዲያ ይሆናል ተብሎ ባልተጠበቀ ሁኔታ የወጣቷ ሞዴል ህልፈተ ህይወት መሰማቱ እጅግ አወዛጋቢ ሆኗል። ከዚህ የደስታ ህይወት በድንገት ወደ ሞት ያሸጋግራት ነገር ምን ይሆን የሚለው ግን አጠያያቂ ነው። ዛሬ መጋቢት 2 ቀን 2017 ዓ.ም አስከሬኗ ለምርመራ በሚኒሊክ ሆስፒታል እንደገባና ፖሊስም አሟሟቷን በመገንዘብ የሞቷ ምክንያት ምንድን ነው የሚለውን ለማጥናትም ምርመራ ላይ መሆኑ ታውቋል። የተወደዳችሁና የተከበራችሁ ጎራ ስቱዲዮ ቤተሰቦቻችን ከቀነኔ ድንገተኛ ሞት የምንገነዘበው ሰው ተሰባሪ ስለመሆኑ ዛሬ አለን ብለን በደስታ እየኖርን ቢሆን እንኳን ነገ ግን የከፋ ችግር ሊገጥመን እንደሚችል በውሉ መገንዘብ እንችላለን። ይህንን ከተገነዘብን አይቀር ደግሞ በሕይወታችን ስንኖር በዚች አዙሪት በሆነች ዓለም ውስጥ በመልካም ነገርና ጥሩ ነገሮችን በመተግበር ለሰዎች በመኖር በሃይማኖታችን ጠንካራ ሆነን ለሀገራችን አበርክቶ በማድረግ ለታላላቆቻችንና ለወገኖቻችን የሚጠቅም ሥራን አበርክተን ልናልፍ እንደሚገባም እንዲህ አይነት መልእክት ሆኖም አልፏል። ይህ አጋጣሚም የተወዳጁ ድምፃዊ አንዱ ዓለም ጎሳ የፍቅር አጋር የሆነችው ሞዴል ቀነኒ አዱኛ ድንገተኛ ሕልፈቷ ለበርካቶች የሐዘን ምንጭ ሆነና ብዙሃንን እያነጋግር የሚገኝ ጉዳይ መሆኑን በመግቢያችን ላይ ጠቆም አድርገናችኋል። አሁንም ያልተጣሩና ያልወጡ መረጃዎች ስለሚገኙም እነዚህ መረጃዎችን ተከታትለን በሰፊው በዝርዝር ወደ እናንተ እንደምናደርሳችሁ ቃል ለመግባት እንወዳለን። ወጣቷን ነፍሷን ይማርልን እያልን ለባለቤቷ ለወዳጆቿ፣ ለቤተሰቦቿና ለመላው ኢትዮጵያን መጽናናትን ፈጣሪ አክሎ እንዲሰጥልን በመመኘት ዝግጅታችንን አበቃን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን በመሆኑ ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። በሚቀጥለው ደግሞ በሌሎች መረጃዎች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።